ሰላም ተማሪዎች እንደምን አላችሁ? እንግዲህ በባለፈው ሳምንት በለሚ ኩራ ክፍለ ከተማ ትምህርት ጽህፈት ቤት የተዘጋጀውን የስድስተኛ ክፍል የአማርኛ ቋንቋ ሞዴል ፈተና አንድ በአንድ አይተናል። በዛሬው ዕለት ደግሞ በቦሌ ክፍለ ከተማ የተዘጋጀውን የስድስተኛ ክፍል የአማርኛ ሞዴል ፈተና እንመለከታለን። እንግዲህ ሞዴል ፈተናዎችን መስራት በጣም አስፈላጊ ነው፣ ምክንያቱም ዋናውን ፈተና ለመስራት እነዚህን ጥያቄዎች መስራት ተገቢ ስለሆነ እንግዲህ ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው። ሸር አድርጉ፣ እንዲሁም ላይክ አድርጉ። እንግዲህ ይህንን ፈተና በሁለት ክፍል ማቀርብላችሁ ይሆናል። ስለዚህ የመጀመሪያውን ክፍል እንውን ማቅረብ ጀምራለሁ። እንግዲህ በአዲስ አበባ ከተማ አስተዳደር ትምህርት ጽህፈት ቤት፣ የቦሌ ክፍለ ከተማ ትምህርት ጽህፈት ቤት፣ የአንደኛው ወሰነ ትምህርት የስድስተኛ ክፍል የአማርኛ ቋንቋ ሞዴል ፈተና ይላል። የጥያቄ ብዛት አርባ ነው። የተሰጠን ሰዓት ደግሞ አንድ ነው። ስለዚህ በመጀመሪያው ክፍል ሀያ ጥያቄዎችን እናያለን። እንግዲህ ምንባብ ነው የመጀመሪያ የተሰጠን። ስለዚህ እስኪ ምንባቡን አንድ ባንድ ላንብብላችሁ። ስነ ቃል በመነገር በመተረት፣ ወይም በመዚየም በተወሰኑ ማህበራዊ አጋጣሚዎች ላይ የሚከወን ቃላዊ ፈጠራ ሲሆን የአንድን ማህበረሰብ ባህል፣ ወግ፣ ልማድ እንዲሁም ታሪክ ማስተላለፊያ ልዩ ልዩ ክስተቶችና የህይወት መልኮችን መገለጫ ኪነጥበብ ነው ይህ ኪነ ጥበብ ማህበረሰቦች በረዥም ዘመን ታሪካቸውን ያጠራቀሙትና የሚያጠራቅሙት ቅርስ ከመሆኑ በላይ ለህሊናቸው ሲሉ በሚያደርጓቸው እንቅስቃሴዎች ምክንያት የሚከሰት ከአካባቢያቸውና ከተፈጥሮ ጋር ካላቸው መስተጋበር ትልቅ የሚፈጠር ትግል የሚፈጠር የአያሌ ገጠመኞች ጥርቅምና የገጠመኞቹ ማንጸባረቂያ ነው። ይህ ቃላዊ ጥበብ በተለይ ፊደል ቀርጸው በጽሁፍ በማገልገል ማህበረሰቦች ዘንድ ማንነትና ምንነትን፣ እምነትን፣ የኑሮ ዘይቤንና ፍልስፍናን፣ አጠቃላይ የዓለም አመለካከትን ቀርሶ ለተተኪ ትውልድ በማስተላለፍ ረገድ የሚጫወተው ሚና ከፍተኛ ነው። በስነ ቃል ህዝቦች ማንነታቸውን ያሳውቁበታል። የዛሬያቸውን አመጣጥ ይተረኩበታል። ስለ አካባቢያቸውና በአጠቃላይ ስለ ዓለም ያላቸውን ፍልስፍና ይቀርጹበታል። ወግና ለማዳቸውን አጠናክረው የሚቆዩበት ዋነኛ መለያቸውም ነው። ሐዘን ደስታቸውን፣ ምኞት ተስፋቸውን፣ ፍቅር ጥላቻቸውን፣ ድል ሽንፈታቸውን፣ ድጋፍ ተቃውሟቸውን፣ በአጠቃላይ የሕይወት መልኮችን ያንጸባረቁበታል። ታሪካቸውን ለተተኪ ትውልድ በማስተላለፍ ረገድ እና የዝርያቸውን ተከታይነት ያረጋግጡበታል። ሰናይ የሚሏቸው ማህበራዊ እሴቶችና ልማዶች ተጠበቀውና ተከብረው እንዲቆዩ፣ እኩይ የሚሏቸው ደግሞ እንዲወገዱ ያደርጉበታል። በአንድ ማህበረሰብ ላይ የደረሱ አስከፊ ሁኔታዎች፣ የተፈጥሮ አደጋ፣ ስደት፣ ረሃብ ወረርሽኝ ጦርነት፣ የመሳሰሉት ኑሮን አናጊ አጋጣሚዎች ሲደርሱ በስነ ቃል ይገለጻሉ፣ ይታወሳሉ። ማህበረሰቦች እነዚህ አስከፊ አጋጣሚዎች የነበረውን አመለካከት፣ የደረሰበትን ጉዳይ በስነ ቃል አማካኝነት ተቀርጾ ለተተኪው ትውልድ ይተላለፋል። የስነ ቃል ምንጭ የማህበረሰቡ ልዩ ልዩ ገጠሞች ናቸው። በተለይ ከጥንታዊ የአኗኗር ዘይቤ ብዙ ባራቁና ባልበለጸጉ ማህበረሰቦች በተለይ ተዕለት በዕለት ተዕለት ህይወታቸው ውስጥ በሚከሰቱ የተለያዩ ግኝቶች ምክንያት አያሌ ስነ ቃሎች ይፈጠራሉ፣ ይላል ምንጭ ዘሪውን አስፋው የስነ ጽሁፍ መሰረታያን ነው። ስለዚህ ካለን ጊዜ አንጻር የምንባቡን ጥያቄዎች መልሶችን አስቀምጥላችሁና ወደ ቀጣይ ጥያቄዎች እንሄዳለን። ጥያቄ ቁጥር አንድ በምንባቡ አንቀጽ ሁለት ላይ እኩይ ለሚለው ቃል ተቃራኒ ፍቺው የቱ ነው? ይላል። እኩይ ሀ. መልካም፣ ለ. መጥፎ፣ ሐ. መሮ አስቸጋሪ፣ መ. እንቅፋት ይላል። እንግዲህ እኩይ ማለት ማለት ነው መጥፎ ማለት ነው። ስለዚህ መልሱ ላይ ይሆናል። ጥያቄ ተራ ቁጥር ሁለት በምንባቡ አንቀጽ አንድ አራተኛው መስመር ላይ ይህ ኪነ ጥበብ የተባለው ምንድን ነው ይላል። ሀ ባህል፣ ለ ወግ፣ አመርዋ ልማድ፣ መ ስነ ቃል። በምንባቡ መሰረት ይህ ኪነ ጥበብ የተባለው ማነው? ነው፣ ስነ ቃል ነው ወይንም መ የሚል ይሆናል። እሺ ጥያቄ ተራ ቁጥር ሶስት በምንባቡ መሰረት ከሚከተሉት አንዱ የስነ ቃል አገልግሎት አይደለም ይላል ሀ በአንድ ማህበረሰብ ላይ የደረሱ አስከፊ ሁኔታዎች እንዲታወሱ ያደርጋል። ለ የማህበረሰብን ባህል ወግና ልማድ እንዲሁም ታሪክ ለማስተላለፍነት ያገለግላል። አመረዋ የዓለም አመለካከቶችን ቀርጾ ለተተኪው ትውልድ ለማስተላለፍ ከፍተኛ ሚና አለው። መ ማህበረሰቦች ማንነታቸውን እንዲዘነጉ ያደርጋል። ስለዚህ መልሱ ማነው? መ ይላል። መ ይሆናል። ጥያቄ ተራ ቁጥር አራት በምንባቡ ላይ የስነ ቃል ምንጭ የማህበረሰቡ ልዩ ልዩ ገጠሞች ናቸው ሲል ምን ለማለት ፈልጎ ነው? ሀ ስነ ቃል በጥቂት ግለሰቦች የሚፈጠር መሆኑን ለመግለጽ፣ ለ የስነ ቃል ምንጩ የማህበረሰቡ ልዩ ልዩ መስተጋብሮች መሆናቸውን ለመግለጽ፣ ሀምርዋ ስነ ቃል የግለሰብ ሀብት መሆኑን ለማመልከት ነው፣ መስነ ቃል ባለቤት እንደሌለው ለመግለጽ ነው ይናል። መልሱ ለ የሚለው ይሆናል፣ ለ የሚል ይሆናል። ጥሩ ተማሪዎች፣ ጥያቄ ተራ ቁጥር አምስት ስንሄድ በምንባቡ መሰረት የስነቃል ቃል ማቅረቢያ መንገድ ያልሆነው የቱ ነው? ሀ በመነገር፣ ለ በመዜም፣ ሐመሯ በመተረት መ በጽሁፍ ይላል። ስለዚህ ስነ ቃል ማቅረቢያ መንገድ ያልሆነው ወይም ዘዴ ያልሆነው ማነው ነው በጽሁፍ ነው የሚል ይሆናል። ሌሎች ግን የሥነ ቃል ማቅረቢያ ዘዴዎች ናቸው። ስለዚህ መልሱ መ ነው የሚሆነው። መልካም ተማሪዎች እንግዲህ ወደ መመሪያ ሁለት ስንሄድ ከተራ ቁጥር ስድስት እስከ ሰላሳ ስድስት ድረስ የተለያዩ ጥያቄዎች ቀርበዋል። እያንዳንዱ ጥያቄ በጥሞና በማንበብ ከተሰጡት አማራጮች መካከል ትክክለኛውን የሆነውን መልስ ምረጥ ይላል። ጥያቄ ተራ ቁጥር ስድስት ከሚከተሉት አማራጮች መካከል ስለ አንድ ሀሳብ ብቻ የሚያብራራ እና የሚያትት የአረፍተ ነገሮች ስብስብ የሆነ አነስተኛ የድርሰት ጽሁፍ ወይም ክፍል ምን ይባላል? ሀ ሀረግ፣ ለ አረፍተ ነገር፣ ሀመሮ አንቀጽ፣ መ ድርሰት ይላል። ሀሌታ ሀረግ አይሆንም፣ ምክንያቱም የአረፍተ ነገር ስብስብ ሀረግ ስላልሆነ። ለአረፍተ ነገር ይላል። አረፍተ ነገር የአረፍተ ነገር ስብስብ አይደለም። ሀመሯ አንቀጽ ይላል። መድርሰት ይላል። ስለዚህ ድርሰትም አይሆንም፣ ምክንያቱም አነስተኛ የድርሰት ጽሁፍ ስለሚል። ስለዚህ መልሱ ማነው? ሀመሯ አንቀጽ የሚለው ይሆናል። ሀመሯ አንቀጽ የሚለው ይሆናል። ምክንያቱም ምክንያቱም ምንድን ነው? አንቀጽ ምንድን ነው? ስለ አንድ ነገር ወይም ስለ አንድ ሀሳብ ብቻ የሚያትቱ የአረፍተ ነገሮች ስብስብ የሆነ የአንድ ድርሰት አነስተኛ ክፍል ስለሆነ። ተራ ቁጥር ሰባት ሁለትና ከዚያ በላይ የሆኑ ተቃራኒ ሀሳቦችን በማንሳት አንዱን ከሌላው የሚለይበትን፣ የሚመርጥበትን፣ የሚልቅበትና የሚያንስበትን ወዘተ በተጨባጭ ምክንያት በመዘርዘር አንባቢን ለማሳመን የሚሞክር የጽሁፍ አይነት ምን ይባላል? ይላል። ሀ አመዛዛኝ ወይም አከራከር ጽሁፍ፣ ለተራኪ ጽሁፍ፣ አመሪያ ምክንያትና ውጤት አመልካች ጽሁፍ መገላይ ጽሁፍ። እንግዲህ የተለያዩ የጽሁፍ ማቅረቢያ ዘዴዎች አሉ። ስለዚህ ሁለት ተቃራኒ ሀሳቦችን አንድ ላይ በማምጣት የትኛው ከየትኛው እንደሚበልጥ እያወዳደር የሚያቀርብልን የጽሁፍ አይነት እሱ ምንድን ነው? ወይም የድርሰት አይነት አመዛዛኝ ወይም አከራካሪ ጽሁፍ ይባላል። ስለዚህ መልሱ ማን ነው? ሀሌ ተዋ የሚል ይሆናል። መልካም ተማሪዎች ወደ ጥያቄ ተራ ቁጥር ስምንት ስንሄድ ለተሰመራህበት ሙያ የበቃህን ማህበረሰብ በታማኝነት አገልግል በሚለው አረፍተ ነገር ውስጥ የተሰመረበት ቃል አውዳዊ ፍች ምንድን ነው? ወይም የዚህ ቃል አገልግል የሚለው ቃል በገባበት አረፍተ ነገር ውስጥ ያለው ፍቹ ምንድን ነው የሚለው፣ ሀ. ምግብ፣ ለ. የምሳ መቋጠሪያ፣ ሐ. መሯ አግዝ፣ መ. እቅድ። አገልግል ማለት በዚህ አረፍተ ነገር ውስጥ ምን ማለት ነው? አግዝ ወይንም ስራ ማለት ነው እንጂ አገልግል ምን በሌላ ፍቹ ምን ማለት ነው? ምግብ መያዣ ወይም የምሳ መቋጠሪያ መሆን ይችላል። ስለዚህ በዚህ አረፍተ ነገር ውስጥ ግን አገልግል የሚለው ምን ማለት ነው አግዞ ወይም ስራ የሚል ስለሚሆን መልሱ ሐ መሯ የሚል ይሆናል። ጥያቄ ተራ ቁጥር ዘጠኝ የዘመዶቻችንን የሚለው ቃል በምዕላድ ሲከፋፈል ትክክል የሆነው የትኛው ነው? ሀ የዘመድ ኦች አች ን፣ ለ የዘመድ ኦች አችን ን፣ ሐ መሯ የዘመዶች አችን ን፣ መ የዘመድ ኦች አችን። ጥሩ ተማሪዎች ይህ ይሄ እንግዲህ ቃል ሶስት መድረሻ ምዕላዶችን ወይም ጥገኛ ምዕላዶችንና አንድ መነሻ ጥገኛ ምዕላዶችን አሉ። ስለዚህ መልሱ ማነው የሚሆነው ለ የሚለው ይሆናል። የዘመድ ኦች አችን ን የሚለው ማለት ስለዚህ መልሱ ማነው ማለት ነው ለ የሚል ይሆናል። ጥሩ ተማሪዎች ወደ ጥያቄ ተራ ቁጥር አስር ስንሄድ ላም ኢት ኡ እነዚህ ሶስት ምላዶች ሲጣመሩ የሚሰጡት ቃል የቱ ነው ይላል። ላም የሚል ዋና ቃል ተሰጥተውናል፣ እና ሁለት ደግሞ ጥገኛ ምላዶች ወይም መድረሻ ጥገኛ ምላዶች ተሰጥተውናል። እነዚህ ስናገናኛቸው ምን ይሆናል ነው የሚለው? እሽሃ ላም ኢቱ ለ ላም ኢትኡ ሀመሯ ላም ቱ መ ላሚቱ። ስለዚህ መልሱ ማን ነው የሚሆነው? መልሱ መ ላሚቱ ይሆናል። ምክንያቱም ምና ኢ ወደ ሚ ይቀየራል ትና ኡ ደግሞ ወደ ቱ ይቀየራል። ልብ በሉ ላም ኢ ምትላለች ኢት የምትለዋለች ኢና ም ምኢ ሚ ይሆናል ት ኡ ቱ የሚል ይሆናል። ስለዚህ ላም ኢት ኡ ምን ይሆናል ማለት ነው? ላሚቱ ወይም መ የሚል ይሆናል። መልሱ ማን ይሆናል? መ የሚል ይሆናል። ጥሩ ወደ ጥያቄ ተራ ቁጥር አንድ ስንሄድ ዘንድሮ የስድስተኛ ክፍል ተማሪ ነኝ በሚለው አረፍተ ነገር ያለው ተውሳከ ግስ የሚያመለክተው ጊዜ የቱ ነው ይላል በጣም ግልጽና ቀላል የሆነ ጥያቄ ነው ዘንድሮ የስድስተኛ ክፍል ተማሪ ነኝ ሀ የአሁን ጊዜ ለየትንቢት ጊዜ ሐመሯ የኃላፊ ጊዜ መ የዋ ኃላፊ ጊዜ እንግዲህ ጊዜ በሶስት በዋነኝነት በሶስት እንከፍለዋለን የአሁን ጊዜ የትንቢት ጊዜና የኃላፊ ጊዜ የኃላፊ ጊዜ ደግሞ በሁለት በሶስት የሚከፈሉ አሉ የሩቅ ኃላፊ የቅርብ ኃላፊ የዋ ኃላፊ እያሉ ማለት ስለዚህ ዘንድሮ የስድስት ዘንድሮ ስላለ በምንድን ነው የቀረበው? ዘንድሮ የሚለው ይሄ ተውሳከ ግስ ነው፣ የጊዜ ተውሳከ ግስ ነው። የቱን ነው የሚያመለክት? አሁንነትን የሚያመላክት ነው። ስለዚህ መልሱ ሀ የሚል ይሆናል። የአሁን ጊዜን የሚያመላክት ነው። ጥያቄ ተራ ቁጥር 12 ከሚከተሉት አማራጮች መካከል ቃል የሆነ ነገር ግን ነፃ ምዕላድ ያልሆነ ቃል የቱ ነው ይላል። ቃል ነው ነገር ግን ነፃ ምዕላድ። መኪና ይላል። እሺ ይሄ ምንድን ነው? ቃል ነው። ምንድን ነው? ነፃ ምዕላድ ነው። ራሱን ችሎ የሚቆም ነው። ሰሌዳ ይላል። ቃል ነው ምላድም ነው ነፃ ምን ባህሩ ይላል። እሺ መምህር ይላል። መምህር ምንድን ነው ቃልም ነው ነፃ ምላድ ነው። ባህሩ የሚለው ግን ሀመሯ ላይ ያለው ምንድን ነው ቃል ነው። ነገር ግን ምን አይደለም ነፃ ምላድ አይደለም። ምን ማለት ነው በራሱ የቆመ ቃል ቢሆኑም ነገር ግን ቅጥያ ምላድ ይዛል። ባህር እና ኡ የሚል ቅጥያ ስላለው ማለት ነው። ገብታችኋል። ቃል ነው ነገር ግን ነፃ ምላድ አይደለም። ለምን ምክንያቱም ባህር የሚል ቃል አለ ኡ የሚል ደግሞ ምን አስከትሏል? ቅጥያ አስከትሏል። ስለዚህ ቃል የሆነ ነገር ግን ነፃ ምላድ ያልሆነ ማን ነው ማለት ነው ሐመር ውሃ የሚለው ይሆናል። ሐመር ውሃ የሚለው ይሆናል። መልካም ተማሪዎች፣ ወደ ጥያቄ ተራ ቁጥር 13 እስኪ ናምራ። ከሚከተሉት አማራጮች መካከል በትርጉም ልዩ የሆነው ቃል የቱ ነው? ወይም በፍች የተለየ ቆዘመ፣ ተከዘ፣ ፈነጠዘ፣ አዘነ። ጥሩ ቆዘመ፣ ተከዘና አዘነ ተመሳሳይ ፍች ናቸው። ፈነጠዘ ተደሰተ ማለት ነው። ስለዚህ ሐመርኋ ከሌሎች የተለየ ፍች አለው። ስለዚህ መልሱ ማን ይሆናል? ሐመርኋ የሚለው ይሆናል። ጥያቄ ተራ ቁጥር 14 ከሚከተሉት ቃላት ውስጥ የመድረሻ ቅጥያ የተቀጠለበት ቃል የቱ ነው? መድረሻ ቅጥያ ወይም ድረ ቅጥያ። ስለ ገበያ እሺ፣ ስለ መነሻ ቅጥያ ነው። ጥቋቁር፣ ልብ በሉ፣ ይሄ ምን የያዘ ነው? ውስጠ ግንድ ቅጥያ። ቋ የምትሏ ምንድን ናት? ውስጠ ግንድ ቅጥያ ናት። ጥቁር በሚለው መሀል ላይ ያለችው አቋ ማለት ነው ጉልበተኛ ጉልበትና እኛ የሚላለ ከሄደ ከሚለው ምንድን ነው ቅድመ ግንድ ቅጥያ ነው ያለው ስለዚህ መልሱ ማን ይሆናል ሀመርኋ ጉልበተኛ ማለት ምንድን ነው ጉልበት የሚለው ዋና ቃል ነው እኛ የሚለው ደግሞ ምንድን ነው መድረሻ ቀጥያ ነው ስለዚህ መልሱ ሀመርኋ ነው መድረሻ ቀጥያ የያዘው ሀመርኋ ወይም ጉልበተኛ የሚለው ቃል ይሆናል እሺ ተራ ቁጥር ጥያቄ ቁጥር አስራ አምስት ከሚከተሉት አማራጮች መካከል ወደ ብዙ ቁጥር ለመለወጥ ወች የሚለውን አብዥ ቅጥያ የሚወስደው ቃል የቱ ነው? እንግዲህ ተማሪዎች ልብ በሉ። በአማርኛ ቋንቋ ሁለት አብዥ ቅጥያዎች አሉ። እነሱም ወችና ኦች የሚሉ ማለት ነው። ወችና ኦች በግዕዝ ሌሎች አሉ። እንደነ አት የሚሉ ማለት ነው። ለምሳሌ ካህናት፣ ዲያቆናት እንደምንለው ቃላት እንደምንለው በአማርኛ ግን ሁለት ናቸው። እነሱም ኦችና ወች ይባላሉ። አብዥ ምላዎች ምዕላዶች ኦች የሚወስዱ ቃላት የቃሉ የመጨረሻ ፊደል ወይም ድምፅ ምን ከሆነ? ሳድስ ፊደል። በሳድስ ፊደል የሚጨርስ ከሆነ ኦች የሚለውን አብዥ ምላድ ይወስዳል ማለት ነው። ከዛ ውጭ ያሉ ቃላት ግን መጨረሻቸው በሳድስ ፊደል የማይጨርስ ከሆነ ወች የሚለውን ይወስዳል። እስኪ እንመልከት። ጉልቻ ይላል ጉልቻ። እሺ ለሰው ሐመሯ ወንፊት፣ መፍየል ይላል ስለዚህ ዎች የሚለውን አብዥ ቅጥያ ምላድ የሚወስደው የቱ ነው ይላል? እሺ ሰው፣ ው ምንድናት? ሳድስ ናት። ስለዚህ ሰዎች እንላለን። እሺ ወንፊት፣ ወንፊት ሳድስ ናት አይደል? ት ወንፊቶች፣ ነው የምንለው ኦች ነው የሚወስደው። ፍየል፣ ል ምንድናት? ሳድስ ናት። ፍየሎች፣ ኦች ነው የምትወስደው። ስለዚህ ጉልቻ፣ ቻ የምትለዋ ሳድስ አይደለችም፣ ወይም ቸ፣ ቹ፣ ቺ፣ ቻ አራተኛ ፊደል ላይ ነው የምትገኘው፣ ራብዕ ናት። ስለዚህ ጉልቻዎች ስለሚ ወች የሚለውን የሚወስደው ማን ነው? ሀ የሚል ይሆናል ማለት ነው። ሀ የሚል ይሆናል። እሺ ጥያቄ ተራ ቁጥር ጥያቄ ተራ ቁጥር 16 ቃሪያ የሚለው ቃል ያልበሰለ የሚል ትርጉም የሚኖረው ከሚከተሉት በየትኛው አረፍተ ነገር ውስጥ ነው? ቃሪያ ማለት እዚህ ጋር እንግዲህ የተጠየቅነው ምንድን ነው? ፍካሪያዊ ፍች ማለት ነው። የቃሪያን ፍካሪያዊ ፍች ነው የተጠየቅነው ማለት። ሀ ልጅቷ ቃሪያ መብላት ትወዳለች። ለቃሪያ በሽታ ተከላካይ ምግብ ነው ሀመሯ የጌታቸው አስተሳሰብ ገና ቃሪያ ነው መቃሪያም ቃሪያም ሆነ ሚጥሚጣ ያቃጥላል ስለዚህ ሀ ላይ ልጅቷ ቃሪያ መብላት ትወዳለች ቃሪያ የሚለው በእማሬያዊ ፍቹ ነው የቀረበው የሚያቃጥል ነው ቃሪያ በሽታ ተከላካይ ይህን በእማሬያዊ ነው የጌታቸው አስተሳሰብ ገና ቃሪያ ነው ማለት ምን ማለት ነው ያልበሰለ ነው ለጋ ነው አስተሳሰቡ የጠለቀ አይደለም መሳ ቃሪያም ሆነ ሚጥሚጣ ያቃጥላል። ይህን በማሪያ ፍቺ ነው። ስለዚህ መልሱ ማነው ማለት ነው? ሀመር ውሃ ያልበሰለ። የጌታቸው አስተሳሰብ ገና ቃሪያ ነው ማለት ያልበሰለ ነው ያልዳበረ ነው የሚል ስለሚሆን መልሱ ሀመር ውሃ የሚል ይሆናል። መልካም ተማሪዎች፣ እስኪ ወደ ጥያቄ ተራ ቁጥር አስራ ሰባት እንግዲህ ከሚከተሉት አማራጮች መካከል የአሁን ጊዜን የሚያመለክተው አረፍተ ነገር የቱ ነው? የአሁን ጊዜ እንግዲህ ጊዜ በሶስት እንደሚከፈል አይተናል። ሀ ሀጎስ ቁርሱን እየበላ ነው ለሀጎስ ምሳውን ይበላል ሀመሯ ሀጎስ ቁርሱን በልቶ ነበር መሃጎስ ቁርሱን ሊበላ ነው ተመልከቱ ሃጎስ ቁርሱን እየበላ ነው የአሁን ጊዜ የሚገለጸው እየና ነው በሚሉ በእነዚህ ቃላት መካከል የሚገባ ቃል የሚገልጽ በእንደዚህ አይነት አኳን የሚገልጽ ከሆነ ያምን ምን ይሆናል የአሁን ጊዜ ነው ሃጎስ ቁርሱን እየበላ ነው መቼ አሁን እየበላ ነው ማለት ነው እሺ ለ ሐጎስ ምሳውን ይበላል። ይህ ምንድን ነው? የወደፊት ጊዜ ነው። ይበላል ለወደፊት ነው። ሐመረዋ ሐጎስ ቁርሱን በልቶ ነበር። በልቶ ነበር የሩቅ ኃላፊ ነው። መ ሐጎስ ቁርሱን ሊበላ ነው። ይህ ምንድን ነው? የወደፊት የትንቢት ጊዜ ነው። ስለዚህ መልሱ ማን ይሆናል? ሀሌቷ ሐጎስ ቁርሱን እየበላ ነው ይሆናል ማለት ነው። እየበላ ነው የሚለው መልሱ ይሆናል። በጣም ጥሩ። ጥያቄ ተራ ቁጥር 18፣ እሱ የቤት ስራውን አይሰሩም። በዚህ አረፍተ ነገር ውስጥ የሚታየው ሰዋሰዋዊ ስህተት ምንድን ነው? እሱ የቤት ስራውን አይሰሩም። ሀ የባለቤትና የመሠሪያ እንቀጽ በቁጥር አለመስማማት፣ ለ የባለቤትና የመሰሪያ እንቀጽ በመደብ አለመስማማት፣ ሐ መሯ የባለቤትና የመሰሪያ እንቀጽ በመደብና በጊዜ አለመስማማት፣ መ የባለቤትና የመሰሪያ እንቀጽ በጊዜ አለመስማማት ይላል። እሱ የቤት ስራውን አይሰሩም መሆን ያለበት ምንድን ነው? እሱ የቤት ስራውን አይሰራም። ስለዚህ መልሱ ማን ነው ማለት ነው የባለቤትና የማሰሪያ እንቀጽ በቁጥር አለመስማማት እሱ ብሎ እዚህ ምንድን ነው የሚለው አይሰሩም ይላል እሱ አንድ ነው አይሰሩም ደግሞ ስንት ነው ብዙ ሆነ ማለት ነው ስለዚህ የዚህ የሰዋሰው ግድፈት ምንድን ነው ባለቤቱ እሱ ነጠላ ነው አይሰሩም የሚለው ግሱ ደግሞ ብዙ ሆነ የቀረበው ስለዚህ የባለቤትና የማሰሪያ አንቀጽ በቁጥር አለመስማማት ወይንም ሀሌት ተዋ የሚለው ይሆናል ማለት ነው እሺ ጥያቄ ተራ ቁጥር 19 ተንሰራፋ ለሚለው ቃል ተመሳሳይ ፍች ሊሆን የሚችለው የቱ ነው ሀ ትንሽ ሆነ ለአንኮራፋ ሐመሯ ናኘ መ አንቦጭ አደረገ። ተንሰራፋ ማለት ናኘ በዛ ማለት ነው። ስለዚህ መልሱ ማን ይሆናል? ሐመሯ የሚለው ይሆናል። እሺ ተማሪዎች የመጀመሪያውን ክፍለ ጊዜ ወይም ፓርት ዋን ክፍል አንድን ከማጠነቃቀችን በፊት ጥያቄ ተራ ቁጥርን ሀያን ስራ ከሚከተሉት አማራጮች መካከል ህቡ ለሚለው ቃል ተቀራንፍች ሊሆን የሚችለው የት ነው? ህቡ ሀ ድብቅ፣ ለ ምስጢራዊ፣ ሐመሯ ይፋ፣ መሽሽግ ህቡ ማለት ምን ማለት ነው? ግልጽ ማለት ነው። ስለዚህ የግልጽ ተቃራኒው ቃል ምንድን ነው? ነው እያለን ያለው ይቅርታ፣ ህቡ ማለት ምን ማለት ነው? ድብቅ ማለት ነው። የድብቅ ተቃራኒ ቅርጽ ተቃራኒ የሆነው ፍቹ የትኖ ነው? ነው የሚለ ሀ. ድብቅ፣ ለ. ሚስጥራዊ፣ ሐ. መሯ ይፋ፣ መሸሸግ። ስለዚህ መልሱ ማን ነው? ይፋ። የህቡ ተቃራኒ ይፋ ወይንም ግልጽ የሚል ስለሆነ መልሱ ማን ይሆናል? ሐመሯ የሚል ይሆናል። መልሱ ማን ነው? ሀመር ሆያ የሚል ይሆናል። እንግዲህ ተማሪዎች የዛሬውን ክፍለ ጊዜ ወይንም ክፍል አንድን በዚህ አጠናቀቅላችኋለሁ። ክፍል ሁለትን ከሀያ አንድ እስከ አርባ ያሉትን ጥያቄዎች ደግሞ በቀጣይ ከነ ሙሉ ትንታኔያቸው ይዤላችሁ የሚቀርብ ይሆናል። ከእናንተ የሚጠበቀው አሁንም ሰብስክራይብ ማድረግን አትርሱ። ላይክ አድርጉ። ለሌሎች ጓደኞቻችሁ ደግሞ ይህ መልእክት እንዲደርስ ሸር አድርጓቸው። ሰላሙን ሁሉ እመኝላችኋለሁ። መልካም ጊዜ።